በዛሬ ብቻ የምንጨርሰው አይደለም። እያንዳንዱ ደግሞ መታየት አለበት። እንደው ምን አላቸው? መግለጫውን እንዴት አየኸው? መግለጫ ውስጥ ምን ምን ነገሮችን ነው ሊነግሩን የፈለጉት? በአዴን እንደ በአዴን የአማራር ህዝብ የመምራትና እየመራ ነኝ እየመራው ነኝ የሚያስብል ነው ወይ? እስቲ ዋና ዋና የሚባሉ ነገሮችን ለማንሳት ነው ወከለ፣ እንደው ውይይቱ በአንድ ቀን አያልቀም። በእሱ ጉዳይ ሰፋ ያሉ ነገሮችን ሰሞኑን እንሄዱበታለን አለ። እንግዲህ የተወሰኑ ነገሮችን እንድናነሳ ምን ላቸው? ድምጽ ዝግ ነው። ምን አላቸው አለ። አመሰግናለሁ ብሩክ። በቅድሚያ ይህንን ኮንፈረንስ በተለይ የአማራ ክልል ከፍተኛና መካከለኛ አመራሮች ያካሄዱት ስለሆነ ቀደም ሲል ይነቃቸው ሲገልጸው እንደነበረ በሁለት ከፍለን ማየት የሚያስፈልግ ይመስለኛል። አንደኛው የህዝብን ጥያቄዎች ያነገቡ፣ የህዝብ ጥያቄዎች በአግባቡ እንዲመለሱ የሚፈልጉ፣ የህዝቡን ችግሮች፣ የህዝቡን መከራዎች ከህዝብ ተቀብለው ያ ችግር በአግባቡ እንዲፈታ የሚፈልጉ የዞን የወረዳ አመራሮች በአግባቡ ጥያቄያቸውን በማቅረብ ከከፍተኛ አመራርና ከሚመለከታቸው አካላት ጋር ሆነው ከህዝብ ጋር ሆነን ይህን ችግር መፍታት አለብን ብለው የታገሉ በጽናት፣ በሀቅ፣ በእውነት የተፋለሙ እውነተኛ የሞራል ሰዎች የሞራል ከፍታ ያላቸው ሰዎች በዚህ ኮንፈረንስ ውስጥ ተሳታፊ ሆነው ድምጻቸውን ሲያሰሙ ስለነበር ለነሱ ይሁንታ መስጠትና ከፍተኛ የሆነ ምስጋና ማቅረብ ያስፈልጋል። እነዚህ ሰዎች ያስተጋቡት፣ የተናገሩት ለመፍትሄውም የሰጡት ሀሳብና ጥያቄ ግን ያው እንደተለመደው በፓርቲው ተደፍቆ በከፍተኛ አመራሮች ተደፍቆ የወጣው መግለጫ እና የነበረው እውነታ ልዩነት ያለው መሆኑን አሁን በአግባቡ ይነቃቸው ባስቀመጠው መልኩ የተከናወነ ስለሆነ ይህን መግለጫ ፍየል ወዲህ ቅዝምዝም ወዲያ እንደሚባለው እጅግ በሚያሳዝን ሁኔታ እዛ የነበረውን እውነት የማያንጸባርቅ እንደሆነ ሕብረተሰቡ ሊገነዘበው ይገባል። መግለጫው እጅግ አስገራሚ፣ እጅግ አስቂኝ እጅግ በውሸት እና በሐሰት የተግበሰበሰ መሆኑን ወደ ውስጡ ገብተን ስንመለከተው መረዳት እንችላለን። እንግዲህ ይሄ ኮንፈረንስ ከስያሜው እንደተረዳ ነው እነሱም እንደሚሉት ፈተናዎችን ወደ እድል በመቀየር ህዝባችንን እናሸጋግራለን ነው የሚለው። በርዕስ ደረጃ ፈተና እንዳለ ገብቷቸዋል ፈተናውን ግን በአግባቡ ከመመለስ ጥያቄውን በአግባቡ ከመመለስ ይልቅ እንደ እድል እንቆጥረዋለን ብለው ፍጹም ፍጹም በሚያሳዝን ሁኔታ ያሉትን ነገር ስንሰማ እጅግ እንገረማለን። ይሄ መግለጫ ዋናውን የአማራ ሕዝብ ጥያቄ በተለይም የህልውና አደጋንና የመገለል አደጋን በአማራ ህዝብ ላይ በተደጋጋሚ በአንድ ተረኛነኝ በሚል ቡድን ከፍተኛ መገደልና መጨፍጨፍ፣ መፈናቀል እየደረሰ መሆኑን የትኛውም ቦታ ላይ አይቀበልም፣ አይም እንደ አጀንዳም አላነሳው። መግለጫው ውስጥ ያሉ የህዝብ ተቆርቋሪዎች አንስተውታል። ነገር ግን ይሄ መግለጫ ምንም አይነት እውቅና ሳይሰጠው እንዲሁ ዘሎታል። ዋናውን የህዝብ ጥያቄ የአማራ ህዝብ ጥያቄ የህሉና አደጋ የመጨፍጨፍ የመገደል የዘር ማጥፋት አደጋ፣ በኢኮኖሚ የመገለል አደጋ፣ በተረኞች የመዋጥ የመሰልቀጥ አደጋ፣ ሀገርን የማፍረስ አደጋ እንደሆነ በፍጹም ይሄ መግለጫ አያነሳም። ኢትዮጵያ በመፍረስ አደጋ ላይ እንደሆነች አይቀበልም አይም ይህን መግለጫውን ስታዩት ይህንን ቃልና ይህንን ሀሳብ እንደማታገኙት ያው ታዩታላችሁ። ይባስ ብሎ በጣም በሚያስቅና በሚያስገርም ሁኔታ የአማራ ብልጽግና እንዲሁም በአማራ ክልል ህዝብ ውስጥ ያለውን ሁኔታ ሲገልጹ አይነተ ብዙ አይነተ ብዙ ነው የሚለው አይነተ ብዙ ውጤታማ ድሎች አስመዝግበናል፣ የሚሉ በተቃራኒ አይነተ ብዙ። ይህን ቃል በደንብ አስምሩበት። ድል ብቻ አይደለም የድሉ መብዛት አይነቱ በጣም በርካታ እንደሆነ ይዘረዝራሉ። ድሎች የሚሏቸውን ነገሮች ስትሰሙ አዝናችሁ አዝናችሁ አዘናችሁ ምናልባት ወደ ሳቅ የሚለወጥ ይመስለኛል። አንደኛው ድል የሚሉት የዲሞክራሲ ምህዳር መስፋት፣ ይሄ ድላችን ነው ይላሉ። ልብ አድርጎ ልብ በሉ በኢትዮጵያ ውስጥ አሁን ባለው ሁኔታ የዲሞክራሲ ምህዳር መስፋት ነው ወይንስ መጥበብ ነው ያለው? አሁን ይህንን ጥያቄ ሕዝብ ውስጥ ሆኖ በሕዝብ መሀል ሆኖ የዲሞክራሲ ምህዳሩ ሰፍቷል ይባላል። አንድ ግብስብስ ውሸት ትቆጥራላችሁ። ገና ዘረዝረዋለሁ። ሁለተኛው ግብስብስ ውሸት ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ተፎካካሪ የፖለቲካ ፓርቲዎች ሲጀምር፣ ተፎካካሪ ፖለቲካ ፓርቲ ከስሞ ተዳክሞ ጠፍቷል በሚባል ደረጃ ነው ያለው። ተፎካካሪ ፓርቲው ብርሃኑ ነጋ ነው? ኢዜማ ነው? ተፎካካሪ ፓርቲው ማን ነው? እስኪ ከል የሚባለውን ነገር ጥሩ። ኦፌኮ ነው? ሸኔ ነው? ኦነግ ነው? ማን ነው? የነ ልደቱ ፓርቲ የነ ይልቃል ፓርቲ እኮ ከምርጫ ቦርድ ተሰርዞ በይፋ የታገደበት ሁኔታ እያለ አንድም ጠንካራ ፖለቲካ ፓርቲ ተፎካካሪ ፓርቲ እንዳይወጣ ተደርጎ ባልደራስ ላይ የተደረገውን ነገር አስቡት። እስክንድር የት እንዳለ አስቡት። ተፎካካሪ ለመሆን የሞከሩ የፖለቲካ አደረጃጀቶች ምን እንደተደረጉ አስቡት። ይሄ ሁሉ ሆኖ ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። ከነሸኔ ጋር ተዋጋን እያሉ ፋኖን የአማራን ታጋዮች እያሰሩ ድምፅ የሆኑ ሰዎችን፣ ጋዜጠኞችን እያሰሩ ምሁራንን እያሰሩ እነ መስከረም አበራ እነ ረዳት ፕሮፌሰር ሲሳይ ከአርባ በላይ እንደውም አሁን ወደ መቶ ይቆጠራሉ። ባለፈው ዝርዝሩ እንደገና በይፋ እየወጣ በነበረበት ጊዜ የምናውቀው ነገር ነው። ሌላው ግብስብስ ውሸት እንግዲ ነው፣ ተፎካካሪ የፖለቲካ ፓርቲዎችን ወደ ሰላማዊ ትግል አምጥተናል ይላሉ። የተቋረጡ ግንባታዎችን አስጨርሰናል ይላሉ። ሌላ ግብስብስ ውሸት። የተቋረጡ ግንባታዎች ያለቁት እነማን ናቸው? ትላንትና የገንዘብ ሚኒስቴር የበጀት እጥረት ገጠመኝ ብሎ ከ786 ቢሊዮን ብር በላይ በጀት ካጸደቀ በኋላ ወደ 300 ቢሊዮን የበጀት ጉድለት ስላጋጠመው ደሞዝ መክፈል አልተቻለም፣ እንኳን ፕሮጀክት መጨረስ። በበርካታ ክልሎች ለሶስት ወራት ደሞዝ ያልተከፈላቸው የመንግስት ሰራተኞች አሉ። በዛው የአህመድ ሸዴ መግለጫ ላይ የገንዘብ ሚኒስትሩ አርባ ፕሮጀክቶች በበጀት እጥረት ምክንያት ተቋርጠዋል ይላል። እስኪ ህዝብ መቼም ዓይን አለው። የትኛው አዲስ ፕሮጀክት ነው ብልጽግና ከመጣ ወዲህ እስኪ የተከፈተና የተመረቀ? በህወሓት ጊዜ የተጀመሩ ናቸው። እውነት እንነጋገር ከተባለ በህወሓት ጊዜ በጣም በተሻለ ሁኔታ ፕሮጀክቶች ይሰሩ ነበር፣ መሰረተ ልማቶች ይሰሩ ነበር። ሀቅ እውነት ስለሆነ ነው። የትኛውን መንገድ፣ የትኛውን ፋብሪካ፣ የትኛውን አዲስ ፕሮጀክት ሰርተው ነው አርባ ፕሮጀክቶች ተቋርጠው በበጀት ምክንያት የተቋረጡ ግንባታዎች ተጨርሰዋል፣ ፕሮጀክቶችንም አስጀምረናል ይላሉ። ሌላ ተጨማሪ ግብስብስ ውሸት። ይህን እናጋልጣለን። ከእውነት ጋር ሆነን ከሀቅ ጋር ሆነን የሚዲያ ስራ መሄድ ስለሆነ ማለት ነው። ሲያቃጥላቸው ሳያማቸው ይኖራል። ወደ በኋላ ላይ ደግሞ ባለ ዘጠኝ ነጥብ መግለጫ ያሉት ነገር ላይ ደግሞ ያሉት በጣም እጅግ አስገራሚ ነገር ይኖራል እነዚህ ሊጨርሳቸው ሌላው የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ የፖለቲካ ፓርቲ አደረጃጀት ተፈጥሯል ይላሉ ብሩክ ይኸው ተመልከቱ ይነቃቸው አይታችሁታል የአግላይነትና የጠቅላይነት የፖለቲካ ባህልን የቀየረ ተረኝነት የሚባል ነገር የለም አሁን የሚያገል የሚጠቀልል ፖለቲካ የለም። እንደውም አሁን ይህን ባህል የቀየረ አደረጃጀት ፈጥረናል። የአማራ ብልጽግናን ውሸት ተመልከቱ። እነዚህ አሁን የህዝብ መሪዎች ናቸው። እስኪ መሬት ላይ ያለውን እውነታ ተመልከቱት። ተረኛ ነን እያሉ እነ ብርሃኑ ጁላ በግልጽ እየተናገሩ ዝሆን ነን እንሰብራለን እያሉ ፊት ለፊት በአደባባይ የሚናገሩ ተረኛ መሪዎች ባሉበት ሀገር የአግላይነትና የጠቅላይነት ፖለቲካ ባህልን የቀየረ የፖለቲካ ደረጃጀት ፈጥረናል። እኩል ነን። ገዷን እንዳርጋቸው ተባሮ፣ እነ ዮሐንስ ቧያለው ተባረው፣ እነ ደመቀ መኮንን የታሰሩ ጅቦቹ ነው። እዚህ ስብሰባ ላይ አልሄድማ፣ በቃ ተወኝ ተወኝ እስኪል ድረስ አልመጣም። ደመቀ መኮንን ጠቅላይ ሚኒስትሩ ቢለምነው፣ ሂድ ቢለው፣ በፍጹም ወደዛ አካባቢ አልደርስም ነው ያለው የእሱ ይሻላል። ሀፍረት የሆነ መሸማቀቅ በሰራው ስራ በታሪኩ አፍሯል ማለት ነው። ደመቀ መኮንን አሌድም ነው ያለው። እንዲህ አይነት ቦታ አታድርስ ምን ያለው። በደንብ መረጃ ስላለን ነው የምናገረው። እንግዲህ አስቡት፣ የአግላይነት የጠቅላይነት ፖለቲካ ባህል ቀይረናል፣ እንዲህ አይነት የፖለቲካ ባህል ፈጥረናል ይላሉ። ሌላው ድል የሚሉት የባአዴን የአማራ ብልጽግና ግብስብስ ውሸት ያማራን ህዝብ የወሰንና ማንነት ከሰላሳ 30 አመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት እድል ተፈጥሯል የወልቃይያ ጉዳይ ተፈጠ ለአማራ ብልጽግና ይሄ መግለጫው ላይ ያለ ነው እኔ ማነባሁን ከመግለጫው ነው ለይቼ ነው ድሎቻቸውን ዘሶኮል ድሎቻቸውን የውሸት ግብስብስ ይሄ ሁሉ ካሉ በኋላ ነው እንግዲህ አልጋ ባልጋ አልነበረም ግን ችግሩ፣ አሁናዊ ፈተናዎች ግን ገጥመውናል ይላሉ። ወደ ፈተናዎች እመጣበት አለው የወልቃየት የራያ ችግር ከመቼውም ጊዜ የበለጠ ችግር ውስጥ የገባበት እንደውም ወደ ኋላ ተመልሰው በህገ መንግስት መሰረት ይፈታል ተብሎ እዛ አካባቢ ያለው ኃይል የአማራ ልዩ ኃይል እንዲፈርስ የተደረገበት በፕሪቶሪያው የሰላም ስምምነት መሰረት ወደ ነበረው ነገር ካልተመለሰ ተብሎ ጣና እየተደረገባቸው ይህ ሁሉ ምስቅልቅል በአማራ ልዩ ኃይል ላይ በህዝብ ላይ በድምፅ ላይ አፈና ዋናው ማጠንጠኛ እንግዲህ ተመልከቱ ይሄ ነው እችን ለማስፈጸም ነው የአማራ ህዝብ መከራውን እያያለሁ ግን ምን ይላል ከሰላሳ ዓመታት በኋላ በህጋዊ መንገድ ምላሽ የሚያገኝበት እድል ተፈጥሯል ይላሉ እንግዲህ ይሄ ነው የአማራ ብልጽግና ድል ፈተና ወደ አሉት ነገር ደግሞ እንሄድና የአማራን ህዝብ ችግር ፈተና ጥያቄ እነሱ የሚሉት ሌላ ነው፣ ህዝቡ የሚለው ሌላ ነው። ፍየል ወዲህ ቅዝምዝም ወዲህ ያልኩት ለዛ ነው። እና ወደ ፈተናዎቹ ደግሞ በኋላ እሄዳለሁ። ብሩክ በዚህ ጊዜው ለጊዜ ምን አላቸው? ከልብ አመሰግናለሁ፣ ጊዜ ስጥልኝ። ነቃቸው በአንተም ያየውን ነገር እንድታነሳ እድሉ ይሰጣል። በጣም እንድንወያይባቸው የምንፈልጋቸው ነገሮች አሉ። በተለይ እንግዲህ አሁን የዘረዘርካቸው ውሸቶች መሬት ላይ አሉ ወይ ነው እንግዲህ ሁለተኛ በጣም ትልቁ ለእኔ ጥያቄ፣ ይሄንን መግለጫ በእርግጥ እነኚህ አማራ ክልል የሚመሩ በዞን በወረዳ በቀበሌ ያሉ ባሉበት ነው የወጣው ወይንስ ከፌዴራል መንግስቱ፣ ቀጥታ እንደውም ስብሰባውን ሳይጨርሱ ሊወጣ ነው ይመሰለኝ ነው ወይ ከዛ የወጣ ይመስላል። ምክንያቱም እነኚህ ነገሮች አሁን እንደው ቀላሉ የወሰና ማንነት በሚመለከት አሁን እንኳን ሰሞኑን መግለጫ ሲያወጡ ነበር እዚህ ላይ እንፈታለን ምናምን እንደዚህ እናደርጋለን እንዲህ ሲባል ነው። በዛም አካባቢ ያሉ ሰዎች ምን እየደረሰባቸው እንደሆነ እያየን እየሰማን ነውና ምን ማለት ነው ይሄ? እንደው ይድነቃቸው የአንተንም ሀሳብ እንድትሰጥበት እድሉ እንሰጣለሁ። ምን አይነት ነገሮች አሉ ሌሎች ምናልባት ማንሳት ያለብህ ነገር ጎልተህ ወጡ ካሉ አንሰተህ ሀሳብ እሰትስ። አመሰግናለሁ ብሩኬ ምናላቸው በጣም ጥሩ አድርጎ ድሎቻቸውን አስቀምጧቸዋል። ለነሱ ድል ተብለው የተቀመጡትን ነጥቦች በደንብ አድርጎ አንስቷቸዋል፣ እና እኔ አጠቃላይ መግለጫውን ልክ አንብቤ ስጨርስ የተሰማኝ ነገር አለ፣ ብሩክ መጀመሪያ አታለውታል። ይሄ በተለይ ታች ያለውን ቅድም ስጠቅሰው የነበረውን የወረዳና የዞን አመራር አታለውታልና ሽኩቻው የነበረው ውስጥ ላይ ልክ ይሄ ኮንፈረንስ ሲጠናቀቅ የአማራ ሕዝብን ትግል በቃ የአማራ ብልጽግና ወይም በአዴን ጠቅልሎ ይወስደውና የራሱ ያደርገዋል የሚል ስጋት ነበራቸው። ውስጥ ያ ማለት የአማራን ሕዝብ ጥያቄዎች ተቀብሎ አድሚት አድርጎ በቃ ትክክል ነው ልታገልለት የሚገባ አሁን ልቆምለት የሚገባ ጥያቄ ነው ብሎ ጠቅልሎ ይወስደዋል የሚል ስጋት ነበር የነበረው። በመጀመሪያ ደረጃ ይሄ ስጋት የመጣበት ትልቁ ምክንያት ምንድን ነው? ውስጥ ላይ ሲነሱ የነበሩትን ጥያቄዎች የሚቀበሉበት መንገድ ኮንፈረንሱን ለማጠናቀቅ ከሚመነጭ ፍጥነት ብቻ አይመስልም ነበረ። ውስጥ ላይ ከነበሩ 1400 ተሳታፊዎች ነበሩ። ከነዛ ውስጥ አብዛኛው ውስጡ ይመላለስ የነበረው ጥያቄ ምንድን ነው? የዚህን ትግል ሂደት ወይም የአማራን ህዝብ አሁናዊ እንቅስቃሴ ጠልፎ በመውሰድ የራሱ በማድረግ ጉዳዩን በፊታውራሪነት ይዞ ወደፊት ሊወጣ ነው የአማራ ብልጽግና የሚል ስጋት ነበረ እስከ አሁን መግለጫው እስከሚወጣ ሰዓት ድረስ። ነገር ግን ያ አይደለም የሆነው፣ በተቃራኒው ምንም ነገር እንዳልተፈጠረ እንደዚህ አይነት ዲስከሽን እንደዚህ አይነት ጥያቄዎች እንዳልተነሱ ተደርጎ ነው መግለጫው የወጣውና እኔ እንደሚመስለኝ በትክክል እነሱ ኮንፈረንሳቸውን እያካሄዱ መግለጫው ከአራት ኪሎ ተጽፎ ወደ አማራ ማስ ሚዲያ ኮሚኒኬሽን እና ወደ አማራ ኮሚኒኬሽን ቢሮ ተልኮ የተለጠፈ ነው የሚመስለኝ። እነሱ ራሳቸው ያዩት አይመስለኝም። የብልጽግና የአማራ ብልጽግና የብአዴን ባለስልጣናት ይህንን መግለጫ የሚያውቁትም አይመስለኝም። ምክንያቱም አንደኛ መግለጫ ለማውጣት የሚሆን አቅም ራሱ የላቸውም። አሁን ሰዎቹ በአጠቃላይ ምክንያቱም በጣም የሚገርም ነው። ሰሞኑን ዶክተር ይልቃል ከፋለ ጠፋ እንዲባል አደረጉ። ከአይን ጠፍቷል። የሆነ የአቋም ለውጥ አምጥቶ የተደበቀ እንዲመስል በህዝብ ዘንድ በቃ የራሱን ስራ እየሰራ ነው ይሄ ሰውዬ፣ ወይም ደግሞ ይህንን የአቋም ለውጥ ወይም የህዝብን ትግል በመደገፉ ምክንያት ከአራት ኪሎ በተሰጠ ትዕዛዝ ዞር እንደተደረገ አድርጎ ማህበረሰቡ እንዲያስብ ተደረገና፣ ልክ ይሄ ወሬ መወራት ሲጀምር በኢህአዲግ ጊዜ የተጀመረ ስታዲዮም የሚያልቅበትን የጊዜ ገደብ አስመልክቶ የፕሬዚዳንቱ ጉብኝት አድርገው መግለጫ ሰጡ፣ ወይም ቃል ገቡ የሚል ዜና አስነገሩ። ምናላቸው። ቅድም ስጠይቅ የትኛው ልማት ነው ተጀምሮ ያላለቀና አሁን በብልጽግና ጊዜ እንዲጠናቀቅ የተደረገው የትኛው መንገድ የትኛው ኢንፍራስትራክቸር የትኛው ውሃ የትኛው የአማራ ህዝብ ጥያቄ እኮ እነዚህ ቅንጦ ከሆኑበት ቆይተዋል እኮ ይሄ የመዝናኛ የምናምን ኢቭን ትራንስፖርቴሽን እና መሰረታዊ የሚባሉ ኢንፍራስትራክቸሮች እንደ ቅንጦ ተወስደዋል በዚህ ጊዜ አሁን የአማራ ህዝብ ጥያቄ ይሄ አይደለም ለምንድን ነው ህዝቡን በዚህ ደረጃ የናቁት ለምንድን ነው ህዝብን የናቀ መግለጫ በዚህ ደረጃ ይዘው መውጣት የፈለጉት የሚለው ነገር በደንብ መፈተሽ መቻል አለበት። ምክንያቱም የስታዲዮም ጥያቄ አይደለም። የአማራ ህዝብ ጥያቄ መሰረታዊ የሚባሉ እንኳን የኢንፍራስትራክቸር ጥያቄዎች ጥያቄዎቹ አይደሉም። በዚህ ወቅት አንገብጋቢ የሁሉና አደጋ ያለበት ህዝብ ነው። ይህንን ህዝብ እንዴት ሊታደጉት ይችላሉ ተብለው ሲጠበቁ የዞንና የወረዳ አመራሮች ባነሱት ጥያቄ አትሊስት እንደው ተማርከው ወደ ሆነ አቅጣጫ ይመጣሉ ተብለው ሲጠበቁ ምንም ጥያቄ እንዳልተነሳ ግብስብሱ የወጣ የማይረባ ምኑንም ልትጨብጠው የማትችል መግለጫ አውጥቶ በቃ አሁን እነሱ ጨርሰው ጉዳያቸውን ፈጽመው ወደየሆቴሎቻቸው ወደየቤታቸው ገብተዋል ማለት ነው። አብቅተዋል። የአማራ ህዝብ ጥያቄ በአዴን ብልጽግና መልስ ተሰጥቶት በቃ ገብተዋል። እነሱ አሁን የቃላት አጠቃቀሞቻቸው እንኳን ከመግለጫ መግለጫ የሚሻሻሉ አደሉም። የራሱን ሕዝብ የሰደበ መግለጫ ነው። አገዛዙ ጽንፈኝነት እያለ የሚሰይመውን ሕዝብ ይሄ ጽንፈኛ ሕዝብ እያለ ለህሉና ትግሉ ወጥቶ ድምፁን የሚያሰማውን ማህበረሰብ በጽንፈኝነት እየፈረጀ ሲሰድበው መቆየቱን አክሰፕት አድርጎ ዛሬ የባዕዴን መግለጫ ይህንን እንደ ትልቅ የብልጽግና እንቅስቃሴያቸው እንቅፋት አድርጎ ነው ያቀረበው። ጽንፈኝነትን ጽንፈኝነት ይለዋል። የጽንፈኝነትን እንቅስቃሴ ከውጭና ከውስጥ ያሉ ኃይሎች በጋራ ተቀናጅተው በሚያደርጉት መንግስት ላይ ተጽዕኖ ለመፍጠር የሚያደርጉት እንቅስቃሴ በአጠቃላይ እያለ የሚዘረዝራቸው የማይረቡ ሀሳቦችን ስትመለከት እነዚህ ሰዎች ከሕዝብ ጋር መለያየታቸውን ቆርጠው አምነው ተቀብለዋል። አምነው መቀበላቸውን ግን ከሕዝብ ጋር በመሰለፍ መዳኛቸው አድርገው ለመጠቀም አልፈለጉም። አሁንም ሕዝቡን እየሰደቡት፣ አሁንም ሕዝቡን እየናቁት፣ አሁንም በሕዝቡ ላይ እየቀለዱ የአራት ኪሎ ተላላኪዎች እንደሆኑ መቀጠል ነው የሚፈልጉት። ያውለ በክልሉ እየታዩ ያሉ ኢኮኖሚያዊ፣ ፖለቲካዊ እና ማህበራዊ ችግሮችን ገምግሟል ይላል። በቆየበት በኮንፈረንሱ በቆየበት ጊዜ ውስጥ እነዚህ መሰረታዊ ቁልፍ ጉዳዮች ናቸው። ለነሱ መሬት ላይ ያለው እንቅስቃሴ አይታያቸውም? መሬት ላይ ህዝቡ ምን እየጠየቀ ነው? ምን እያደረገ ነው? ይሄ ለነሱ የሚታይ ጉዳይ አይደለም። የመልማትን ችግ የመልማትን ጉዳይ እንደ ትልቅ የአማራ ህዝብ ጥያቄ አድርገው ወደፊት አምጥተው እሱ ላይ ሲወያዩ ነው የከረሙት። እሱ ላይ ኩኪስና ሻይ እየጠጡ እዛ ላይ ያንን እየመለሱ እያነሱ እየጣሉ ሲወያዩ ቆይተው ነው በዚህ ሰዓት ይህንን መግለጫ አውጥተው ሄዱትና ይህንን የማይረባ ግብስብስ ሀሳብ በጣም በጣም በስፋት ከገለጹ በኋላ ከለውጡ ወዲህ ከፍተኛ የሆኑ ስራዎች መሰራታቸውን አንስቶ በለውጡ አመታት በርካታ ድሎች መገኘታቸውን ያነሳው መግለጫው በለውጡ ሂደቶች በርካታ ችግሮች ማጋጠማቸውንም አንስቷል። ቅድም ናላቸው ውስጥ ጠቅሶ የነበረው ነው የአማራ ህዝብ ጥያቄዎች ትክክለኛና ተገቢ ቢሆኑም በርካታ ፈተናዎች እንደገጠሙት ነው የሚያመላክተው ይልና ነገር ግን የአማራ ህዝብ ጥያቄ የሚመለሰው በኢትዮጵያዊ ልዕልና የቆመና ጥያቄዎችን በሰላማዊ መንገድ ለመፍታት የሚጥር መሆኑንም ፓርቲው ካነሳ በኋላ የአማራ ህዝብ ጥያቄ የሚመለሰው በኢትዮጵያዊ ይቅርታ፣ ቆይ አዎ ህዝባችን